ለምን ተረጋግተን ለመስማት አንሞክርም? በዚህ እሺ ነገሩን እያወሳሰብኩ በኋላ ከኛ ቤት ወደ ራሱ ቤት እየመጣ እንግዲህ የሆኑ ሰዎች ጠብቀውት ሶስት ሰዎች መታወታት እና ማን የሆኑም ምንም የምናውቀው ነገር የለም፣ መረጃውም የለንም። ብቻ ኔ አላቅም። ሲመስለኝ ግን በቀደም ከሆኔም ከዛ ጋር ትንሽ አገናኝ እችላለሁ። አላቅም፣ እርግጠኛ አይደለሁም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ናቸውልኝ? ደህና ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ወዶች፣ የኔ ምርጥ ምርጦች ብያቸዋለሁ። እንግዲህ ዛሬ በሁለት ቪዲዮ ነው የመጠው በአቤላ ቤት የተለቀቅ ቪዲዮ አለ። ነጼን ቪዲዮ ሰርታ ለቃ ነበረች። የነጼ ነገር የምር ግራ ያጋባል ቤተሰብ በቃ ይሄን ርዕስ አላቆሙም። የሰውን ህይወት ሆን ብዬ በጠብጣለሁ ብላ ነው እች ልጅ የተነሳችው ማለት ነው። እና ይህ ውሸታ ጥግ አይበቃትም እንዴ? እንደ እኔ ማን ነው የሰለቻችሁ? እግዚአብሔርን ይነጽን። ፌት እንዴት ማየት እንዳስጠለኝ አውለ ማለት ነው። እጅ እጅ አለችኝ ማለት ነው። ሰው እኮ ዋሻ አለ። እች ልጅ ካለፈችው ማለት ነው። ጨራሼ ምን አለችው? ቤተሰቦቼ ካልፈቀዱልኝ እኔ ከዚህ መሄድ አለብኝ ወይም ከዚህ መራቅ አለብኝ። ቤተሰቦቼ ልጅን ከተቀበሉልኝ ያለን ሁሉ እናገራለሁ ብላ ስንት ጊዜ ተናግራ ተናግራ ወይን የልጅቷ አባት ማን እንደሆነ አልተናገረችው። በቃ አለ አደለም ባሽሙር ነው በቃ። የሰውን ልጅ የምትነቀው ማለት ነው። እና እውነቱን ፍርጥ ለምን አታደርጉም? የምሬ ነው ምላችሁ። በዚህ ልክ ነው ማለት፣ በዚህ ልክ ነው ማፋመስ የምትፈልጊ፣ በዚህ ልክ ነው በሰው ሕይወት የሰውን ሕይወት እየበጠበጠችው ነው። በዚህ ልክ የምትፋምሰው እስኪ ቤተሰብ ፍረዱ። በጣም የሚያስጠላው ሴትነታን ዝቅ እያደረገችው። እሺ እውነት የአንቺ ልጅ ከሆነችው እውነቱን ተናገሪ። በቃ ምንድን ነው? ስንት ጊዜሽ ነው ቪዲዮ ሳተሽ? እውነቱን እናገራለሁ ማን እንደሆን እናገራለሁ? ብለሽ ስታውሪ ከረመሻል ማለት ነው እና እንደ አርባ ሐምት የጣራለች ብለን እኛ በጣም ፍጥጥ ብለሽ እንጠብቃለን። አንቺ ግን እናገራለሁ፣ እውነቱን እናገራለሁ፣ እውነቱን እናገራለሁ። እውነት የለሽማ እውነት ቢኖርሽ ቶሎ ነበር የምታወሪ የነበረው። ማለት ነው የልጅቱ አባት ማን ነው? አርባም ነው እንዳትይ፣ የአርብሽ ስም እንዳታጠፊ አደራ። አንቺ ሆም ብለሽ ሆም ብለሽ የሰውን ሕይወት ከበጠበጥሽ በኋላ አሁንም የበለጠ የበለጠ የሰውን ሕይወት ለመበጥበጥ ነው ይመጣሽ ማለት ነው። አንቺ ለጤና ትመስለኝ። ጭራሽ ምን አለችው? የልጁ አባት መናገር ፈልጋለሁ፣ አንቺ ከተናገርሽ ገላ አለው አለ እንዲያስፈራራኝ ነው። ማን ነው የሚያስፈራራው? ቆይ ማን ነው የሚያስፈራራው? በዚህ ሰዓት የሚያስፈራራ ሰው አለ? እንደ ቤተሰብ አርብሽ ነው ወይስ ማን ነው የሚያስፈራራሽ? እውነቱን ማለት ለሁሉም ይፋ አድርጌ ማለት ነው እውነቱን እውነት ከሆነ ይሄ ነገር እውነቱን አውሪ። ዝም ብለሽ ቁጭ ብለሽ የሰውን የሰውን ህይወት የበጠበቅሽ አታውሪ ማለት ነው ወይን ይፋ አድርጌ እ። ኮመንቶቹ ደግሞ የአርብሽ ነው የአርብሽ ነው የአርብሽ። እናንተ ያያችሁ እንዴ የአርብሽ መሆኑ እንዴት አወቃችሁ እንዴ? አውጪሽ የአርብሽ ልጅ ከሆነ አውጭ። ምንጉድኛ ነሽ ግን እንዴ! ከሰው ህይወት ወልቀትም እንዲ አይበቃሽም? የምር ሁሉም ነገር እኮ ልክ አለፍ ልክ አለፍሽ ማለት ነው። ነዚ እጅጅ አልሽን። የምር ሴትነትሽን ዝቅ አታድርጊ። ለሰብስክራይብና ለቢዩ ብለሽ ለመፈመስ ብለሽ የአርብሽን ስም እንደዚህ እያነሳሽ ማለት እንደዚህ ባቶኝ መልካም ነው። ይደብራል እንዴ። ሴትነትሽን አስከብሪ እንጂ። እንዴ ብዙ ሰው ውስጥ ኮመንቶቹን አታይም እንዴ? እሺ ምናለ ወንድሙ እውነት አንቺ እውነቱን ተናገሪ። እውነት ከሆነ እሱ ልጅ ይገላሉ። ወንድ ከሆናችሁ ኒኩ እንግዲህ ኒኩ ወንድ ከሆናችሁ ማለት ነው፣ በአሽሙር ሳይሆን። ማን ነው የልዩ አባት? ፍርጥ አድርጊ። ስሙ ማን ነው? አውጣ፣ አውጣ፣ አውጣ፣ አውጣሎ፣ አውጣሎ። በጭቅጭቅ ነው ቪዲዮ ያለቀ ማለት ነው። በዚህ ልክ ውሸት ለምን ያስፈለገ? ቆይ እናንተ ውሸት መቼ ነው የሚያልቆ? ለተመልካች ክብር የላችሁም። ለተመልካች ክብር የላችሁም። ምንድን ምንድን ናቸው እናንተስ የምር በጣም ነው የሚደብረው። የሰውን ህይወት ሆን ብለሽ የተነሳሽ ሆን ብለሽ ተነስታሽ የመጣሽ ሰው ነሽ። ከጀርባ በኩል ሰው አለሽ ወይስ ምንድን ነው? ሆን ብለሽ ሰው እንዴት ነው በሰው በሰው ህይወት ጣልቃ ገብቶ የሚበጠብጦ? ቆይ ምንድን ነው የምታገኙ? በቃ ውጭ ከሰው ህይወት ውጪ ማለት ነው ነዚህ። ከቻልሽ በራስ ሽናይ ከቻልሽ ማለት ነው ይበቃሻል። ብዙ ነገር ዋሽተሻል። ብዙ ነገር ተናግረሻል። እኔ ጋ እውነት አለ፣ እኔ ጋ የኔ እውነት፣ መቼም እንደዚህ አትቀረም እያልሽ ስትፎክር ስትፎክር ምንም እውነት የለሽም፣ እውነት የለሽም። ለምን በዚህ ልክ ራስሽን ዝቅ የምታደርግ? ለምንድነው ቤተሰቦችሽን የምታሰድበው? ይበቃሽም። ቆይ አንቺ ከማ ወልደሽ ነው ግን የገረሚ? ከቤት ሴት ልጅ እኮ ሳታገባ ቤተሰብ መርቆ ከቤተሰብ ነው እኛ የምናውቀው። ቤተሰብሽ መርቆሽ እንዴት ነው ሳታገቢ? እንዴት ነው ደጃ አርግዘሽ የረገሽ ልጅ ከማን እንደሆንሽ ስሙ ካልተናገርሽ እንዴት ነው ቤተሰቦች የሚቀበሉልሽ? እስቲ ንገሪኝ። መጀመሪያ እሺ በሉኝ ቃል ግባለኝ፣ እኔ የአባቱን ስም ፍርጥ አደርጋለሁ እያልሽ ነበር። ሳትናገሪ ቪዲዮ ጫረሹ ማለት ነው። ነገ ደግሞ ምን ይዘሽ እንደምትመጪ አናቅም። የምር በጣም ነው የሚደብሮ። ለምን ምን አለስ ከሰው ህይወት የምትወጪ ማለት ነው። አረነጽ ወደ ራስሽ ተመለሽ። በቂ ነው ይበቃሻል። ወይን አውጪ። ስሙ ማን ነው? ንገርን። የአባቱ የልጅቱ አባት ማን ነው? አውጪ ማለት ነው። ስለዚህ ይበቃሻ። ከሰው ህይወት ውጪ ማለት ነው። ሌላ ነገር ደግሞ አቤላ እንግዲህ አቤላም እንግዲህ ተደብድቧል ብሎ እንግዲህ በአቤላ ቤት አርብሽና ቢኒ መቶ ነበረ እንግዲህ በጣም ይገርማል። ይህ ነገር መቼ እንደሚቆም አናውቅም። ቤተሰቡ ሁላችንም ግራ ተጋብተናል። እንግዲህ እንደምታዩት አቤላ ተደብድቤያለሁ፣ ማን እንደደበደኝ፣ ማን እንደደበደብም አላውቅም፣ ከተናገርኩ ሌላ ችግር ይመጣል። ስለዚህ በደንብ ነገሮቹን ማለት አጥርቼ ብናገር ይሻለኛል፣ ከተሻለኝ ምናምን እያለ ነበረ። እንግዲህ አናቂም ገና ብዙ ታሪኮች አሉ። ቤተሰብ የዛንድሮ ጎድ ነው የቡታየራ የራ ቆይ፣ ሁሉም ቡታ የራ አይደለም። በቃ የእናንተ ውሸት መቼ ነው የሚያልቆ እንዴ? ይበቃችኋል እንዴ? ተመልካች እንኳን ለተመልካች ክብር የላችሁም። አይበቃችሁም? እስከ መቼኑ በዚህ ጭቅጭቅ የምትቀጥሉ? አረኔ በጣም ሰለችቶኛል። እግዚአብሔር ማን እንደኔ ጭቅጭቅ የሰለቻቸው ጋይስ ማይ ጋድ